እኔ ያለኝ ምክር መንግስት፣ ኢትዮጵያ ውስጥ ማንም ሰው የተመኘ ሰው ከውስጥ ምኞት ያለው ሰው መሆን ይችላል። እንደ ከዚህ ቀደሙ ለምን ትመኛለህ የሚባልበት ዘመን አይደለም። ሰው ጠቅላይ ሚኒስትር መሆን፣ ጀነራል መሆን፣ ሚኒስተር መሆን መመኘትም ይችላል፤ ከበረታና ከተጋ መሆንም ይችላል። የሚከለክል ህግም የሚከለክል አውድም አይደለም ያለው። ብዙዎች ያን እንዲመኙ ለዚያም እንዲተጉም እንፈልጋለን። ግን ያለኝ ምክር በከፍተኛው ቦታ ላይ ማገልገል የምናስብ ማንኛውም ሰዎች ህልሙ ካለን ያህልም እንዳይጨነግፍና እንዲሆን ቀበሌን፣ ወረዳን፣ ኤጀንሲን ማገልገልን ፔሮልን ማወቅ አለብን። በወር ፔሮል ላይ ፈርመን ደሞዝ መቀበል ሳንለማመድ ከዚያም ከዚህ ሞጭፈን እየኖር ከዚያ ላገልግል ካል ያ ባህር ይከተልንና በፔሮል መኖር የምንቸገር ሰዎች እንሆናለን እና ፍላጎቱ ችግር የለበትም ምኞቱ ችግር የለበትም። ለዚህ ዓመት ጋቱም ችግር የለበትም። ያ ግን በሰላማዊ በህጋዊ መንገድ እንዲሆን በአላማ እንዲሆን ሀሳብ ቋጥረን እንዲሆን በልፋትና በውጤት እንዲሆን ከሰራ ነው ከመራ ነው። ለማንም ሰው ክፍት ነው። እኛ ዛሬም እጃችን የተዘረጋ፣ ቤታችን የተከፈተ፣ ለሰላም ለውድድር፣ ለንግግር አብሮ ለመስራት ለሚፈልጉ ማንኛውም ሰው ክፍት ነው ቤታችን ዝግ